ሳሌ በለሴ አትቅረቡ፣ እግዚአብሔር አትቅረቡ። ምክንያቱም አለበለዚያ ማስመሰል ነው። ማስመሰል ጠበቃ ለመሆን በቃ እስከ ጥግ ድረስ እንጂ እባብ ለመሆን አትቅረቡ። ሶስት ቀር ሌላ ሰው ለመሆን አትቅረቡ። እንደዚህ ናት እሷ፣ እንደዚህ ናት፣ እንደዚህ ናት፣ እንደዚህ ናት፣ እንደዚህ ናት። ይለብሰው ነው ጥቁ ሰው ትበላለች፣ ትጠጣለች፣ ትተኛለች፣ ትነሳለች፣ ፈተናዎቿን ትቀበላለች። ሄሉዬ እንደሰማችሁ ነው። አጭር ቪዲዮ ነው ያመጣሁላችሁ ማለት ነው። ሙዚቃም ስላለ ዩቱቤ እንዳይዘኝ ማለት ነው። የእኔም እንግዲህ እውነቷን ነው። እኔ ይቅርታ አድርጉልኝ መናገር ስላልፈለግኩ ነው። እውነት እንዳልክ ያስመሰለ ነው። እውነት ነው ወይስ አሁን ያ ሁሉ አሁን ገብቶት ነው የምለው ጥያቄ ነው። በነገራችን ላይ ለምን ካላችሁ መልስ ሰጣለች ማለት ነው። ስምን ባጠራ እያንዳንዱን መልስ የሰጠች ነው እና ሄሉዬ እንግዲህ ያ ሰውን ከቀረባችሁ ከልብ ቅረቡ። ለዛ ሰው ጠበቃ መሆን አለባችሁ። እስከ መጨረሻ ከሱ ሰው ጋር መታገል አለባችሁ። እውነት ነው። ለምን የምትፈልጉ ሰው እስከ መጨረሻ ነው መጋፈጥ አለባችሁ ብዬ አስባለሁ ከነገሮቹ ጋርና ሄሉዬ እንግዲህ ስም ባጠራ በኮሜንት ሜሽን ቢያደርጉ ብዙ ሰው ለናትና ለእንዳልክ ያለች ነው ኤንዌስ መልስ ሰጣለችው ማለት ነው። እሷ ስም አልጠራችም፣ ግን ለተመለሰላቸው ሰው ይገባቸዋል ይገባቻል ብዬ አስባለሁኝ። እውነት ለመናገር እኔ ለምን መሰላችሁ ሄሉ ስታወራ ትዝ አለኝ ብዙ ነገር ማለት ነው። ሰላማችሁ ብጽት ይበልልኝ። እንዴት ናችሁ? እምወዳችሁ፣ ማከብራችሁ የነጽህ ቤተሰቦች ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች ማለት ነው። ዛሬም በሌላ ቪዲዮ በነ ሄሉና በእንዳልክ መጥቻለሁኝ ማለት ነው። ወደ አንትና እንግዲህ በሉል ቤት በጣም ደስ የሚል ቪዲዮ ሰርቷል። በእርግጥ ይሄ ነገር አልወደድኩትም። ለምን ካላችሁ ያብና ሉን እንዳይጣሉ ሌላ ጠብ እንዳይፈጥር ሌላ ደግሞ ጤም እንዳይፈጥር ነው የምፈራው። እና ሌሎቹ ወጣት ናቸው ወንዶች ናቸው። መቼም ሉል ከየሉ ጋር ሲሆን ገባችሁ፣ ምንም ባይኖራችሁ ወደፊት ልቀየር ይችላል። ይሄ የታወቀ ነው። ገባችሁ፣ ማይካድ ነገር ማለት ነው። ይሄ ጋ ባይኖር ሉል ጋር ያለው ይመስለኛል ፍቅር ማለት ነው። ገባችሁ፣ ባይናገርም ማለት ነው። እንደዚህ አይታችው የምትረዱ ነገር አለ አይደለም። እኔ ግን ለሄሉ የምናገረው እንደዚህ አይነት ነገር ይቅርብሽ፣ አትሾኪ አብዛኛ ጊዜ አብዛኛው እኔ ከአንቺ ብዙ ነገር ተምራለሁ። በህይወታችን ተጣድፈን የምንወስነው ነገር ዋጋ ታስከፍላለች። ብዙ ዋጋ አስከፈለሽ፣ ብዙ አለ። በተለይ ከናቲ ጋር የነበረሽ በጣም እንደስ የሚል ነበረ። ዋጋ አስከፍሎሻል በመቸኮልሽ እስከ መጨረሻ። በነገራችን ላይ አንቺ አሁን እስከ መጨረሻ ሰውን ከቀረባችሁ እስከ መጨረሻ መታገል አለባችሁ ብለሽ ነበረና፣ እንዲሁም አንቺ ይሄ ለአንቺ ነበረ መሆን የነበረበት ለምን መታገል ነበረብሽ ብዬ አስባለሁ። በተለይ በናቲ በኩል ነበረሽ እና በቃ ነገሮቹን ቆም ብለሽ አስበሽ እስከ መጨረሻ ምንድን ነው ለምን ጠፋ ብለሽ ለነገሩ ያለፈ ታሪክ ብለሻል። ይሄ ይጠቅመሻል ነበረና፣ በዚህ ሰዓት ይሄ ያነሳው ለምንዶ ታውቃላችሁን ይወደች እሷ በዚህ ሰዓት በንዴት ብዙ ነገር ውስጥ ልትገባ ትችላለች እና እነዚህ ሁለቱ ወንድሞች እንዳይገዳደሉ እንዳይጨራረሱ ጥንቃቄ አድርጊ። በተለይ ከሉል ጋ ያለሽው ግንኙነት ኮንታክትሽ ቀንሽ፣ ወይም ደግሞ ከሚዲያ ጀርባ አድርጊ። ጥሩ አይደለም ያም። በቪዲዮ ነው የሚያዩሽ የምታደርጊ አክት ማለት ነው። ትላንትናው ለምሳሌ የቅርታ ኬክ ምንም አይደለም። ወይን አያስፈልግም፣ አበባ አስፈልግም። ወይን ከፍቅረኛ ጋር ነው፣ አበባም ለፍቅረኛ አይደለ አይ። አው እውነት እውነት ኮ መነጋገር አለብን፣ አይደለም እና ይሄ ደስ ላይ ይችላል። እነዛ ልጆች አንቺ የፈለክሹ ማረግ ትችላለሽ። እነዛ ልጆች ደግሞ ማላቾ ቅም ስላለ በሉን ምክናቱን አጣው ብሎ ስለሚያስብ ሉል የራሱን ጥፋት ስለማመን እነዚህ ልጆች ሌላ ጻብ ውስጥ ይገቡ። ይሄ ጥንቃቄ ነው። እኔ ውድ ማለት እና እንግዲህ መልስ ሰጣለች ማለት ነው። ስም አጣራችም ለመሰላችሁ ያላመንኩበት እንዳልክ፣ እንደዚህ ስታዩ ያሳዝናል። ለምን መሰላችሁ? እንዳልክ ከዚህ በፊት ከሄሉ ጋር ከተለያየ በኋላ የሀገር ሴቶች ሲያመጣ ነበር። ጋይስ እስቲ ፍረዱ። የሀገር ሴቶች አፍቅራለሁ ወይም ደግሞ ወድጅሽ አለ ምናምን ከሆነ ልጅ ጋር ማለት ነው። ብዙ እኔ አቁም ያለው ከሄሉ ጋር ከተለያዩ በኋላ አላይም ነበር። አሁን ደግሞ በድጋሚ እያየው ነው። ና ከእነሱ ጋር እየሰራ ነበር። ና በዛ ሰዓት እንዴት አልገባሙ? እንዴት አሁን ማለት እሷ ሌላ ሰው ስትሆን ደሞ አብዛኛውን የመጣለው ይሄን ክፍተት ፈልጎ እና እኔ ሄሉ ይመስለኛል አንድ ቀጨገነች ከወሰነች ወደ ዋላ የምትመለስ አይመስለኝም። ብትመለስ እኔ ደስ የሚለኝ ከናቲ ጋር እንድትታረቅ ፈልጋለሁ። እነቱ ስንቀር ከማንም በላይ ናቲ ስለማቅ ማለት ነው። ናቲ በጣም ለሄሉ ፍቅር አለው እንኳን ዛሬም ማለት ነው። ገባችሁ? አዛኝ እንዲሁም ለሄሉ ናቲ ነው ብዬ ነው ማስቡ እና ከይኑ ናቲ ጋር ብትሆን ብትታረቅ እውነት ወደ ኋላ ብትመለስ ናቲ ጋር እንድትጠረቅ ፈልጋሉ። ግን በራሴ ፍላጎት አይደለም፣ ምኞቴ ነው። ምላችሁ ዶቼ ና እንግዲህ ያስመሰሉ ነው እያለች ነው ሚዲያ ላይ ሌላ ሰው ናቸው፣ ከጀርባ ደግሞ እንደ ይባቡ ናቸው፣ ከኋላ ይወጉኛል ያለች ነው። ይሄ ታዲያ ቆም ብላችሁ ቲንግ ማድረግ ነው እንግዲህ ጋይስ፣ ቲንግ ማድረግ ነው ይገርማችሁ አንዳንዴ እንጂ አላውቅም። አሁን እናትም ረስቷት ነበር አይደለ፣ ዘፈን የዘፈነላት ነው ጋይስ። ይህም ደግሞ አሁን መጣ በዚህ ክፍተት እንግዲህ ሊጠቀም ማለት ነው። ገባችሁ? ይቺ ልጅ እስካሁን ቀለበት አላወለቀችም፣ የቀለበቱን ትርጉም ስለምታውቅ ማለት ነው። አብዛኛው ዩቱበሮች አይታችሁ ከሆነ ቀለበት ይደረጋሉ፣ ይወረውራሉ። ከሩታ ማየት አይተናል፣ ከትንሱም አይተናል። ያዛሪያ አዛሪያል አሁን የፍቅረኛው ነበረችው ማን ላይ ኤልወሴ ሊየ እንግዲህ እግዚአብሔር ይርዳሽ። ግን ተጠንቀቂ፣ አትሾኪ በሕይወትሽ።